አንድ ሰው እናንተ ጋር ይመጣል። ከዛ ፒክድ አፕ ኒው ሀቢ ኦር ሌትስ ሄንግ አውት ኔቶር ይላቸዋል ማለት ነው። ከዛ ዩርስሪን ር ቲንኪንግ ፒክድ አፕ ምን ማለት ነው፣ ሄንግ አውት ምን ማለት ነው ትላላችሁ። ፒክድ አፕ እና ሄንግ አውት የሚሉት ቃላቶች ፍሬዝ ቨርብ በመባል ይታወቃሉ። ዛሬ እነሱን ኢን ዲቴል እናያቸዋለን። ኦልሞስት ዴይ ቱ ዴይ ኢንግሊሽ ኮንቨርሴሽን ላይ የምንጠቀማቸው ቃላቶች ፍሬዞች ናቸው። ቢፎር ዛት ግን ሼር ና ሰብስክራይብ ማንኛውም አይነት ኮመንት ጥያቄ ካላችሁ አሳውቅን ኦልሶ ደግሞ ሶሻል ሚዲያዎቻችን ላይ አክቲቭ መሆናችሁን አትርሱ። አሁን ወደ ቪዲዮው እንግባ። ኦኬ ሶ ፍሬዝል ቨርብስ ምንድን ናቸው? መጀመሪያ ከደፍንሹና ከሚኒንጉ እንነሳ።

እነዚህ ፍሬይዝ አር ቨርቦች የምንጠቀማቸው ሳውንድ ሞር ናችራል ቱ ኢንደርስታንድ ኮንቨርሴሽን ቤተር እና ስፒክ ሞር ፍሉዌንትሊ ኔቲቭ ስፒከርስ ኦልሞስት ዴይ ቱ ዴይ ኮንቨርሴሽናቸው ላይ የሚጠቀሙት ናቸው። ኢንግሊሽን የበለጠ ለመረዳት ምክንያቱም አንድ የተለየ ቃል የራሱን የቻለ ትርጉም ያለው ከሌላ ራሱን የቻለ ትርጉም ጋር ተደባልጎ አንድ ሚኒንግ ነው የሚሰጠን አይደለም። እነዚህ የተለያዩ ወርዶች ራሳቸውን የቻለው ትርጉም እንዳላቸው ነው እኛ ምንንረዳው አንድ ላይ ሲመጡም እንደዛ ነው ብለን ምንረዳው። ነገር ግን ሲገናኙ ኮምፕሊትሊ ዲፍረንት ሚኒንግ ስላላቸው እንግሊሽን የበለጠ እንድንረዳው ይጠቅሙናል። እንደገና ናቹራል ፍሉንት እንድንሆን ንግግራችን ናቹራልና ፍሉንት ሆን እንዲሆን ይረዱናል ማለት ነው። ኦኬ ሶ በኤግዛምፕሎች እንመለከታቸዋለን። አይ ውል ጊቭ ዩ አንዳንድ ፍሬዛል ቨርቦችን፣ እነዛን ፍሬዛል ቨርቦች ኤግዛምፕል እየሰራንባቸው እንሄዳለን ማለት ነው። ኦኬ የመጀመሪያው ኢዝ ጊቭ አፕ። ጊቭ አፕ የሚለው ፍሬዝል ቨርብ ነው። ኢት ሚንስ ቱ ስቶፕ ትራይንግ ኦር ክዊት አንድን ነገር ሙከራ ማቆም ወይ ደግሞ ኮምፕሊትሊ ተስፋ ቁርጠን ማቆም ማለት ነው። ሶ ጊቭ አፕ የሚለው ቃል ኢትስ ቱ ስቶፕ ትራይንግ ኦር ቱ ክዊት። እንደምናውቀው ግቭ የሚለው ቃል ራሱን የቻለ ትርጉም አለው። አፕ የሚለው ቃልም እራሱን የቻለ ትርጉም አለው። ሶ ጊቭ ማለት መስጠት ነው። አፕ ማለት ደግሞ ወደ ላይ ማለት ነው። አንድ ላይ ሲገናኙ መስጠት ወደ ላይ የሚሆነው ኮምፕሊትሊ ዲፍረንት ሚኒንግ ነው የሚሰጠው፣ አንድ ላይ ግን ጊቭ አፕ የሚለውን ስናየው ፍሬዘር ቨርብ ስናየ ሚንስ ቱ ስቶፕ ትራይንግ ኦር ቱ ኲት። ሌትስ ሲ አን ኤግዛምፕል። እስኪ ቀላፍ እስኪ ሚኒንጉን እነግርሃለሁ። አንዳንድ ኤግዛምፕሎች ኮንስትራክት አድርግልኝ። የሚከብድ ከሆነ እየተጋገዘ እናልፋለን ማለት ነው። እነዚህ ሁለቱ የተለያየ ሚኒንግ ናቸው። ስቶፕ ትራይንግ ኦር ኲት ማለት አንድ ነገር መሞከር ማቆም። ኩዌት ማለት ደግሞ እርግፍ አርጎ መተው ማለት ነው። ሶ እንደየ ኮንቴክስቱ የራሱን ሚኒንግ አላቸው። እስኪ በአንዱ ኤግዛምፕል ስጠኝና በኩዌት የሚለው ደግሞ እኔ አግዛለሁ የሚከብድ ከሆነ ኢ ኦንት ጊቭ ኡፕ እንትል ኢ ፓስ ማይ ኤግዛም። ኤግዛክትሊ። ማለትም ቀለብ የሚለው ያለው ኤግዛሜን እስከ አልፍ ድረስ ተስፋ አልቆርጥም፣ ወይም ኢ ኦንት ስቶፕ ትራይንግ እያለ ነው። ኦኬ። ሶ ጊቭ ኡፕ እንደነገርኳችሁ ት ስቶፕ ትራይንግ ነው። ኢ ኦንት ጊቭ ኡፕ ካለ ግን ኢ ውል ኖት ስቶፕ ትራይንግ መሞከሬን አላቆምም። ሶ ፈተናዬን እስካልፍ ድረስ መሞከሬን አላቆምም፣ ተስፋ አልቆርጥም እያለኝ ነው። ናይስ ዋን። አሁን ኩት ማለት እርግፍ አርጎ መተው ነው ብያቸዋለሁ። ሶ ዊ ካን ሴ ቃላብ ሃዝ ኩት ስሞኪንግ ለነ እንቻለ እንደ ኤግዛምፕል ማለት ነው አያጨስም። ግን ቃላብ ሃዝ ኩት ስሞኪንግ ካልኩ ከዚህ በፊት ያጨስ ነበር፣ አሁን ግን ኮምፕሊትሊ እርግፍ አድርጎ ትቶታል ማለት ነው። ኦር አይ ኩት ማይ ጆብ ካልኩኝ በቃ ትቻለው ሰራዬን ወጥቻለው ከሰራዬ ከዚህ በፊት የምሰራበት ቦታ አሁን እየሰራው አይደለም ማለት ነው። ሶ እሱ ክሊየር ነው ብዬ ተስፋ አደርጋለሁ። ጥያቄ አለ? ኦኬ ሁለተኛው ኢዝ ተርን ኦን ተርን ኦን ማለት ስታርት ሰምሲንግ ተርን ኦን ማለት አንድ ነገር ማስጀመር ወይም አንድ ነገር ከቆመበት እንዲነሳ ማድረግ ማለት ነው። እስኪ በኤግዛምፕል ስናየው ደግሞ ሞር ሰንስ ይሰጣል። እ ም ት ተርን ኦን እኔ ሚኒንጎችን ዴፊኒሽኖችን የሰጠው አልፋለሁ። አንተ ኤግዛምፕል እየሰጠኝ እንሄዳለን ማለት ነው የጠፋን ነገር ማስጀመር። መብራቱ ጠፍቶ ነበረ፣ ጨለመ። ሲጨልም መብራት ለማብራት የምንጠቀመው ማው ን ሳይሆን ንን ው ይ የሚወዛገብ ቃላት ነውን ሶስተኛው ደግሞ ኢዝ ሎኪንግ ፎር። ሶ ሎኪንግ ፎር ማለት ተሰርች ፈር ሰምቲንግ ነው። እንደነገርኳችሁ እነዚህ ቃላቶች ለብቻቸው ሲሆኑ የራሳቸው ትርጉም አላቸው። ሎክ ማለት ማየት ነው። ፎር ማለት ደግሞ ለ ማለት ነው። ሶ አንድ ላይ ቢመጡ ኮምፕሊት ናይስ አም ሉኪንግ ፎር ኒው ጆብ። ቃለብ አዲስ ስራ እየፈለገ ነው። ወደዚህ አም ሉኪንግ ፎር ኒ ደግሞ አንድ ነገር ጠፋባችሁ እና ለምሳሌ ስልክ ጠፋብኝ፣ አም ሉኪንግ ፎር ማይ ፎን ልል እችላለሁ ማለት ነው። እንደየኮንቴክስቱ የራሱ ዴፊኒሽን የራሱ ሚኒንግ ይዞ ይመጣል። እናንተም ለዛ ነው አንደርስታንዲንግ ኮንቨርሴሽን በተር የሚለው በየኮንቴክስቱ እንዴት መጠቀም ይችላል የሚለው እንድታውቁ ነው ፍሬዝል ቨርቦች

ልብስ ስላችሁ ጫማን ነው የሚያካትታል። ቃል ሰድ ሰውየው ቤት ውስጥ ከመግባቱ በፊት ጫማን አውለቅ። ይውም ስነ ስርዓት ነው። እንግዳ ቤት ሊሆን ይችላል። ወደየራሳችን ቤት ስንገባ ጫማችንን አውለቀና ውጭ ያዝነውን ቆሻሻ ዘንድ አንገባ ኦፍ ማለት ነው። ኮንተክስት ክሎትስ ኦር ጫማ ሲሆን ቴክ ኦፍ የሚለውን እንጠቀማለን። የሁለተኛው ደግሞ ፌ ብያቸዋለሁ ንውስጥ ገብታችሁ ፋይናል ማይ ፕሌን ቱክ ኦፍ አት ናይን ኤ ኤም ካላችሁ ፕሌኑ መብረር የጀመረው ግራውንዱን ሊቭ አድርጎ መብረር የጀመረው ናይን ኤ ኤም ማለት ነው። እንደየ ኮንቴክስቱ የራሳችሁን ኤግዛምፕል ልትሰጡት ትችላላችሁ። ኦኬ ጥያቄ አለ ቃላል እነዚህ አራቱ ዛሬ በትንሹ ያየናቸው ናቸው ናቸው ፕሌንቲ ብዙ ብዙ ፍሬዝ ቨርቦች አሉ። እነሱን ደግሞ ፕራክቲስ በማድረግ ነው የምናውቃቸው። ቢከዝ የራሱን የቻለ ፎርሙላ የለውም ፍሬዝ ቨርቦችን ለመረዳት ማለት ነው። ነገር ግን አንድ ራሱን የቻለ ቃል ከሌላ ቃል ጋር ሲገናኝ ምን አይነት ሚኒንግ አለው ወይም ትርጉሙ ምንድን ነው የሚለውን ለማወቅ የራሳችን ጥረት ፕራክቲስ ኢንግሊሽ ነው የሚጠይቀው ማለት ነው። እነዚህን ለፍሬዛል ቨርቦቹ አንድ ኩዊክ ቲፕ ይዤላችሁ መጥቻለሁ። አንዳንድ ፍሬዛል ቨርቦች ዴይ አር ሰፐረብል ማለትም መገንጠል ይሻሉ። ለምሳሌ እስኪ በኤግዛምፕል ው ተርንድ ኦን የሚለው እራሱን የቻለ ፍሬዛል ቨርብ ነው አይደለ? ቃላም መገንጠል ይችላል ማለት ሺ ተርንድ ኦን ሬዲዮ ካልኩኝ፣ ቲስ ኢዝ ዘ ሴም አስ ሴይንግ ዘ ሬዲዮ ኦን። ተርንድ ኦን የሚለው ቃል የግድ አንድ ላይ መሆን የለባቸውም ኢን አ ሴንተንስ ማለት ነው። አንዳንድ ፍሬዘር ቨርቦች ሴፐረብል ወይ መገለጠል የሚችሉ ናቸው። ኦኬ፣ ነገር ግን አንዳንድ ነው ያልኳችሁ፣ ልብ ልባልኩ ሁሉም አላልኩም። አዘርስ አር ኖት ሰፐረብል። ለምሳሌ ሉኪንግ ፎር የሚለውን ቅድም ስናይ አም ሉኪንግ ፎር ማይ ፎን ብያለው አደለ። አም ሉኪንግ ማይ ፎን ፎር ካልኩ ግን ኮምፕሊትሊ ሰንት አይሰጥም። ይሄንንም ማወቅ የምንችለው ፕራክቲሲንግ በተር ኩክት ምንድነው። አንዳንድ ቃላቶች አንዳንድ ፍሬዘር ቨርቦች አር ሰፐረብል፣ አንዳንድ ደሞ ኮምፕሊትሊ ሰንስ ስለማይሰጡ አንድ ላይ ቱገር ማለት ነው። ጊቨፕን ማየት እንችላለን። ለምሳሌ ተስታ ትራይንግ ርኮት ነው ብለናል። አምና ገና ጊቨፕ አንተል ማይ አንተል አይ ፓስ ማይ ኤግዛም ብሏል። ቀላ አምና ገና ጊቭ አንተል ማይ ኤግዛምስ ፓስ አፕ ቢ ኮምፕሊትሊ ስትራክቸሩን ያበላሻል። ሶ ሰንስ ሊሰጥ አይችልም ማለት ነው። ሶ ዩ ሃቭ ቱ አንደርስታንድ ስትራክቸሩን መከተል አለብን። እንደገና የትኛው ነው ሰፕሬብል የትኛው ነው ኢንሰፕሬብል የሚለውን ለማወቅ በደንብ ፕራክቲስ ማድረግ አለብን ማለት ነው። የዛሬ ቪዲዮዋችን ይህንን ይመስላል። ሪካፕ ለማድረግ ዊ ዛሬ ያየ ነው ስለ ፍሬይዛል ቨርብ ነው። ዊ ሉክ ት ደፊኒሽን ሃው ኤንድ ዌን ቱ ዩዝ ፍሬይዛል ቨርብ የሚለውን አይተናል። ኤግዛምፕሎችን አይተናል። እንደገና ደግሞ ኩዊክ ቲፕስ ሰጥቻችኋለሁ። ፍሬይዛል ቨርቦች የቱጋ ነው ሴፕሬብል የሚሆኑት የቱጋ ነው ኢንሴፕሬብል የሚሆኑትን የሚለውን አይተናል። ጥያቄ ካላችሁ ፕሊዝ፣ ያልገባችሁ ነገርም ካለ ፊል ፍሪ ኮመንት ላይ ለመጠየቅ። ቃላ ያልገባ ነገር አለ? ጥያቄ አለ? ከዚህ ምሳሰጂ አይ ፒክቸር ኦ መጀመሪያ ኦኬ ኦኬ፣ አይ ሪመምበር ሌተር ቢሏችሁ ነው። ግራ የሚያጋባ አይደለ? ይሄ ራሱን የቻለ ፍሬዝል ቨርብ ነው።

አዲስ በትርፍ ጊዜ የሚሰራውን ነገር አግኝቻለሁ፣ ኦር ተምሬያለሁ። ፎርማል ትምህርት ቤት ሄዶ መማር ሳይሆን አግኝቻለሁ። በቃ ኢንተርኔት ሊሆን ይችላል፣ ከሰው ሊሆን ይችላል። አይ ፒክት ኢት አፕ እያለ ነው። ቱ ጌት ሰምቲንግ ከሆነ ግን አይ ፒክት አፕ ሰም ብሬድ ፍሮም ዘ ስቶር ካልኩኝ ዳቦ ይዤ መጣሁ ለማለት ነው። ኢን ዲፈረንት ኮንቴክስት ዲፈረንት ሚኒንግ ያለው አጠቃቀማችን ይለያያል ማለት ነው። ሃንግአውት ሲሆን ደግሞ

ገብተል ኦኬ። ሶ እነዚህ በትንሹ ያየናቸው ፌዝ አልቨርቦች ናቸው ናቸው ኢንክሉዲንግ ፒክድ አፕ እና ሄንግ አውት። አይ ሆፕ ኤቭሪቲንግ ኢስ ክሊየር። ጥያቄ ካላችሁ እንዳልኳችሁ ኮመንት ላይ አሳውቁን። ለዛሬ ይሄን ያለን። ደህና ዋሉ።